የክላውድ ኮምፒውቲንግ ቴክኖሎጂ ሀሳብ በ1960ዎቹ የተጠነሰሰ ቢሆንም አማዞን ለመጀመሪያ ጊዜ ቴክኖሎጂውን በይፋ ጥቅም ላይ የዋለው እንደ አውሮፓውያኑ ዘመን አቆጣጠር በ2006 ነበር። ክላውድ ኮምፒውቲንግ ሰርቨሮችን፣ የዳታ ቋቶችን፣ ኔትወርኮችን፣ ሶፍትዌሮችን እንዲሁም ሌሎች የኮምፒውተር አገልግሎቶችን በበይነ መረብ አማካኝነት መጠቀም የሚያስችል የቴክኖሎጂ አማራጭ ነው። ይህ አማራጭ የራስን የዳታ ቋት ወይም ከፍተኛ የመፈጸም አቅም ያላቸውን ኮምፒውተሮች መግዛት ሳያስፈልግ አገልግሎቱን በበይነ መረብ አማካኝነት በ የኪራይ ለማግኘት እድል ይሰጣል። ይህም መሳሪያዎቹን ለመግዛትና ለመጠገኝ የሚወጣውን ወጪ ያስቀራል። በተለይ በሰው ሰራሽ አስተውሎት ቴክኖሎጂና በግዙፍ ዳታ ዙሪያ የሚሰሩ ተቋማት መረጃቸውን ውስን የማከማቸት አቅም ባላቸው ኮምፒውተሮች ከማስቀመጥ ይልቅ ከማስቀመጫ እጥረት እንዲሁም ከመረጃ መጥፋት ስጋት ነፃ በሆኑ ግዙፍ የዳታ ቋቶች ማስቀመጥ ያስችላቸዋል። ዳታውን ማግኘት ሲፈልጉ ደግሞ በይነመረብን በመጠቀም ብቻ ወደ ግል ኮምፒውተሮቻቸው ማዘዋወር አሊያም እዛው ክላውድ ላይ ያለ የመጠቀም አማራጭ ያገኛሉ። አገልግሎቱን በስፋት በማቅረብ ከሚታወቁት መካከል አማዞን ዌብ ሰርቪስ፣ ማይክሮሶፍት አዙር እና የጉግል ክላውድ ፕላትፎርም ተጠቃሽ ናቸው። በቪዥዋል ካፒታሊስት ድረገጽ ከሁለት ዓመት በፊት በወጣ መረጃ መሰረት በዓለም አቀፍ ገበያ ውስጥ 66 በመቶ የሚሆነው የክላውድ ኮምፒውቲንግ አገልግሎት በሶስት ተቋማት የበላይነት መያዙን ይገልጻል። እነዚህ የቴክኖሎጂ ተቋማት አማዞን፣ ማይክሮሶፍት እና ጉግል ሲሆኑ ከፍተኛ የማስላት አቅም ያላቸውን ክላውድ ኮምፒውተሮች አዘጋጅተው ለድርጅቶች እና ለግለሰቦች ያከራያሉ። የኢትዮጵያ አርቲፊሻል ኢንቴለጀንስ ኢንስቲትዩት ከ30 ላላነሱ ተቋማት የክላውድ አገልግሎት በመስጠት ላይ ይገኛል።